ሰውየው አሜሪካን ሀገር የምትኖር ሴት ማለት ነው። አሜሪካን ሀገር የምትኖር ሴት አለች እና እሷ ሴት ጋር ትዳር ታገናኛለች። ከዛ ገብቶ መስፈርቱን ተናግሮ ይወርዳል። የሚያገባትን ሴት መስፈርቱ ተናግሮ ማለት ነው። ከዛ ወዲያው ደግሞ እሱን ነው የምፈልገው ብላ ሚስትየዋ ትመጣለች። እሱን ነው የምፈልገው ብላ ሚስትየዋ ትመጣለች። ከዛ ሰውየው ይግባና በቪዲዮ ይክበት ብላ ስትላት ድምጿ ያስታውቃል። የሆነ እንዴት ላይ እንዳለች ሚስትየዋ፣ የሶስቱ ልጆቹ እናት እኮ ናት። ሰውዬው ይምጣ፣ ቪዲዮውን ይክፈት፣ አሁን የወረደው ሰውዬ ብላ ስትላት ቪዲዮ አይከፍትም አለቻት። ከዛ ምን ታቂዋለሽ እንዴ ምናምን ስትላት ገርሟታል። ሚስትየዋ ደንግጣለች። በርግ ሚስትየዋ ምን ልታረግ ዘጋ ወይ፣ ያ ነገር ሊያዝናና ትችላለሽ። ሁሉም ሰው ዘጋውን ትዳር ፈልጎ ሳይሆን ሊያንጓጥጥም ይመጣል ሞድ ሊይዝ፣ ከእንደገና ደግሞ ሊያዳምጥም ሊዝናና ከሊያደርግ ይመጣል እዛ ቦታ ላይ ማለት ነው። እና እንደዛ አይነት አጋጣሚ አጋጥማት ነው። የቲክቶክ ዘንድሮ ባልና ሚስት ነው የሚያለያየው፣ የማያደርግብን ነገር የለምና። ለማንኛውም እኔም ትዳር ማገናኘት ጀምሬያለሁ። ወንድም ሴትም እዚሁ ላይ ነው ምትመጡት። የምትፈልጉት ሴቶች ዩትዩብ ላይም ቲክቶክ ላይ ነው እየመጣቸው ትዳር ፈላጊ ከሆናችሁ እናገናኛለን ማለት ነው። አንተ ትመጣለህ፣ መስፈርትን ትናገራለህ። አንተን መስፈርት የምትፈልግ ሴት ካለች ደግሞ ትመጣለች፣ ትገናኛላችሁ። በቃ እንደዛ ነው እንደ በቃ እንዲለ እንደነክ ሰውየው ከዛ በኋላ በየቦታው እየገባ የሶስት ልጆች እናት እኮ ናት ሄዶ መስፈርቱን አውርቶ ወረደ ማለት ነው። ከዛ ወዲያውኑ የሚስዩ አይተቀረቀሽ መጣችና አንዱ እንደ ደረጃ ምናምን ነገር ሮጣ ነው ስለኝ የመጣችው ለራሱ ማለት ነው። የሚስዩ ንዴቷ በውስጡ በውስጥ ያ ይዛ የመጣችው ነገር እየተከተከ የገነፈለ ነገር ነውና ከዛም ምንድነው ስትባት የሶስት ልጆች ሶስት ልጆች አሉኝ ብሏል፣ ግን ሚስት እንደሌለውም የተናገረው አለች። ልጫት ልጅቷ እኔ ይህንን የከፈትኩት አውሮፓና አሜሪካ ያሉት ስራ ስራ ስለሚሉ ጊዜም ስለሌላቸው ሴትም ማናገር የሚፈሩ ስላሉ ለነሱ ጊዜ የከፈትኩት እና ይጠቀሙበታሉ፣ ፈላጊዎች ይጠቀሙበታሉ ብዬ ነው ሚዲያ ላይ እንደዚህ አይነት ነገር የከፈትኩት ናምን ብላ ስትላት ኦኬ ችግር የለውም። እሱ እሱ ግን ያገባ ነው። እንዴት ነው ያገባ ሰው ትዳር ሁለተኛ ትዳር ፈልጎ መቶ መስፈርቱን እንዲህ አይነት እንዲህ አይነት ብሎ መስፈርቱን የሚያቀርበው ይላል ብቻ። ከዛ ሰውዬው እኔ ያላገባሁትም እየዞረ እኔ ሚስት ሚስቴ አይደለችም በየቦታው ሄደ እኔ ሚስቴ አይደለችም አላገባኋትም ይላል እና ያው ሚስቱ ሳትሆን ሶስት ልጆች በውጭ እንደወለደችላት አይነት አድርጎ ነገር ነበር ሲያወራ የነበረው እና አሁን ግን ሰውዬው ተሳስቶ ይቅርታ ጠይቋል ማለት ነው። ይቅርታ ጠየቀ። ምን እንዳለ ስሙ። ይቅርታ አድርግልኝ ከዛ ደግሞ ምንድን ነው ያለው? ሚስቴ የልጆች እናት ልዕልት ንግስቴ ናት። ራሴ ላይ ተፋርቅ አኖራታለሁ እና ከዚህ በኋላ ያለውን ቪዲዮ በፊትም